ሰላም የወግታቱ ተከታታዮች በዛሬው የታሪክ አምድ መርሃ ግብራችን በእንግሊዝ ሀገር በባይተዋርነት ቆይቶ በለጋድሜው ሕይወቱ የተቀጠፈውን የልዑል ዓለማየሁ ቴዎድሮስን አሳዛኝ ታሪክ ይጀላችሁ መጥቻለሁ። ለመርሃ ግብሩ ዝግጅት የጳውሎስ ኞኞ አጤ ቴዎድሮስ እንዲሁም የፊሊፕ ማርሲድን የቴዎድሮስ ዕዳ አንዲት ኢትዮጵያ የሚሉ መጻሕፍትን ተጠቅሜ አለሁ። አብራችሁን ቆዩ። ዓለማየሁ ደብረ ታቦር ከተማ በ1853 ዓ ም ሚያዚያ አምስት ቀን በተወለደ ጊዜ አጼ ቴዎድሮስ ተደስተው መድፍና ጠመንጃ አስተኩሰዋል። አምስት መቶ ያህል እስረኞችን ፈተዋል። ቴዎድሮስ ከዓለማየሁ ጋር ሲጫወቱ መዋል በጣም ያስደስታቸዋል። ከመቅደላ ድል በኋላ በጄኔራል ናፔር የተመራው የእንግሊዝ ጦር ግዳጁን አጠናቆ ወደ ምጽዋ እየተጓዘ ነው። ከሰራዊቱ ጋር ሁለት የአጼ ቴዎድሮስ ትጌዎች ጥሩ ወርቁና የተመኙ ከናጃቢዎቻቸው እየተጓዙ ነበር። የቴዎድሮስ ልጅ ውቡ ዓለማየሁ በእንግሊዞች እጅ ገብቶ አውሮፓውያኖች በሙሉ ቢያዝኑለትና ቢንከባከቡትም ኃላፊ የሚሆነው ሰው የሚያስፈልገው ሆነ። በዚህ ምክንያት ጄኔራል ናፒር ካፒቴን ስፒንዲን ላለማየሁ ሞግዚትና ኃላፊ አድርጎ ሾመው። ካፒቴን ስፒዲ የተመረጠበት ዋናው ምክንያት አማርኛ ቋንቋ ደህና አድርጎ መናገር ስለሚችል ነው። ስፒዲ ብቻ ሳይሆን ሁለት ኢትዮጵያውያን ሞግዚቶችና ጫዋቾችም ተመረጡለት። ቴዎድሮስ ወዳጅ የነበረው ሀርሙዝ ራሳም እትጌቱንም ሆነ ልዑል ዓለማየሁን ለመንከባከብና ለማጽናናት በማሰብ አብሯቸው ነበር የሚጓዘው። ራሳም ዝምተኛዋንና በሐዘን ቅስማቸው የተሰበረው እትጌ ጥሩ ወርቅን ተስፋ እንዳይቆርጡ አይዞት፣ ይድናሉ፣ ይበርቱ እያለ ያጽናናቸው ነበር። እቴጌ ጥሩ ወርቅ የራሳምን የማጽናኛ ቃል ሲሰሙ፣ እባክ ለመሞት ቀን የተወሰነ ነው ብሞትም አላዝንም። ጥንቱን ስፈጠር ጀምሮ ለመከራ የተመደፉ ነኝ። አሁንም ፈጣሪ አምላክ ወደ ፈቀደልኝ ተስፋ ወደማደርግበት መንግስተ ሰማያት መድረሻ ብቻ ነው ምኞቴ ሲሉ ነበር ምላሽ የሰጡት። ይህንን ምላሽ ከሰጡት ከቀናት በኋላ ብርድ አግኝቷቸው ነው መሰል በከፍተኛ ሁኔታ ታመው ሲያስላቸው ሰነበተ። በዚህ የተነሳ ሰውነታቸው ደከመው። እቴጌ ጥሩወርቅ ትግራይ ሲደርሱ ከዚህ ዓለም በሞት ተለዩ። ዓለማየሁ ቴዎድሮስ እናቱ እቴጌ ጥሩወርቅ ከሞቱ በኋላ ኢትዮጵያውያን ባሻ ፈለቀ እያሉ በሚጠሩት እንግሊዛዊ ሻምበል ስፒዲ ሞግዚትነትና የቅርብ ክትትል ወደ እንግሊዝ ተጓዘ። እንግሊዝ ከደረሰ በኋላ ንግሥት ቪክቶሪያ ፊት ሲቀርብም ቁመተ ረዥሙ እና ግድንግር ሰውነት ካለው ካፒቴን ስፒዲ ጋር በመሆን ዊንድሶር ቤተ መንግስትን ጎበኘ። አባቱም እናቱም የሞቱበት የንጉሰ ነገስት ቴዎድሮስ ልጅ ከሞግዚቱ ከስፒዲ ጋር ፍቅሩን መሰረተ። ስፒዲ በመርከቧ ላይ አንዳንድ ስራ ሲታዘዝ፣ ዓለማየሁ ሳይለየው አብሮት ይሄዳል። ዓለማየሁ ከአንድ ቦታ ብቅ ሲል፣ ከኋላው ስፒዲ አለ ማለት ነው። ካፒቴን ስፒዲ ብቅ ሲል፣ ቀጥሎ የሚመጣው ዓለማየሁ ነው። የሁለቱን መፋቀር ያየው የመርከቧ ላይ ሰራዊት ካፒቴን ስፒዲ ምንም አይነት ስራ እንዳይታዘዝ አደረጉ። በመርከቧ ሲጓዙ ሰኔ ስምንት ቀን ስለደረሰው ሁኔታ ስፒዲ እንዲህ ይላል። የሚጮህ ድምፅ ሰማው፣ አጮጫሁና ድምፁ አማረኛ ስለሆነብኝ ዓለማየሁ ይሆናል ብዬ ደነገጥኩ። ዓለማየሁ ዓለማየሁ ከኔ ተለይቶ መርከቧ ሜዳ ላይ ይጫወት ነበር። ወደ ልጁ እየሮጥኩ ስሄድ ከናፒር የተላከ መልእክት አጋጠመኝና ቶሎና ትባላለህ አለኝ። ስደርስ ዓለማየሁን ናፒር ታቅፎታል። ዓለማየሁ ይወራጫል። እናት አባቱ የሞቱበት ያን ሕፃን ካዛዣችን ከናፒር እጅ ስቀበል አለቃ ዝርአት ልጁ የሚጮሆ ቡዳ በልቶት ነው አሉን። ምስኪኑ ዓለማየሁ የያዝንለትን ኢትዮጵያውያን ሞግዚቶችን ጠልቶ እኔን ሲያይ ከኔ አንገት ላይ ጥምጥም አለ ብሏል። ዓለማየሁ ጉዞ አልተስማማውም። በተለይ ኢትዮጵያውያን ሞግዚቶቹን ሲያይ አምርሮ ያለቅሳል። ስለዚህ ጉዳይ ስፒዲን እንዲህ ይላል። ናፒር ጠራኝና በልጁ ላይ ያለውን ኃላፊነት ሙሉ በሙሉ አንተ ያዝ። ከአበሾቹ ይልቅ ልጁ አንተን ወዷሃል። አበሾቹን ሲያይ የሚያወራጨውና የሚያበሳጨው ነገር ስላለ እነሱ ስዊዝ እንደርስ ወደ አገራቸው ይመለሳሉ አለኝ ይላል። ንግሥት ቪክቶሪያ ዓለማየሁ ቴዎድሮስ እንግሊዘኛ ቋንቋ እንዲያንብና እንዲጽፍ የሚያበቃው ትምህርትን እንዲከታተል ትምህርት ቤት አስገቡት። በእርግጥም ልዑል ዓለማየሁ ቴዎድሮስ በትምህርት ቤት ቆይታው ተግባቢ፣ ኩሩ፣ ቁጥብና ተወዳጅ ባሕሪ ያለው ተወዳጅ ልጅ መሆኑን መምህራኑና የትምህርት ቤቱ ማህበረሰብ የሚመሰክሩለት ሆነ። በጊዜው በትምህርት ቤቱ የነበረው ሕይወት እጅግ ማርኮት እንደነበር ለገለጸለት አንድ ጓደኛው በጻፈው ደብዳቤ አንተ በትምህርት ቤታችሁ በርካታ ቢራቢሮዎችን ለማግኘት ትችላለህ። እዚህ ግን ምንም ማግኘት አትችልም። አየሩም በጣም ይቀዘቅዛል። አንዲት ውርንጭላ መሳይ ፈረስ አለችኝ። ሁሌ ጋልባታለሁ። እንዴት ደስ ይላል መሰለህ። አንድ ቀን ወደ ጫካ ከሶች ጋር ሂጄ ነበር በጫካው ቀበሮ አየን፣ ውሾቻችን አሯሩጠው ገደሉት ሲል የሰማውንና የሚያየውን ጉዳይ በዝርዝር ነግሮታል። በቀጣዩ ዓመት እቃቸውን ሸክፈው ወደ ህንድ ተጓዙ። ባልና ሚስቱ ልጅ ስለሌላቸው ዓለማየሁን እንዳብራካቸው ከፍ ያደርገው ነበር ያሳደጉት። ስፒዲ በትንሽ ጊዜ ውስጥ በልባችን ነገሰ፣ እንዲህ ያለ ጣፋጭ ልጅ ባለም ያለ አይመስለኝም ሲል ነበር ስለ ዓለማየሁ ያለውን ስሜት የገለጸው። ከዚያ በኋላ ስላለው ሁኔታ ስፒዲ ሲገልጽ፣ እኔንም ቢሆን አለማየሁ አስቸገረኝ። ከእኔ በስተቀር ከሌላ ሰው ጋር አለምድ አለ። ሲተኛ እንኳን ክንዴን ካላንተ ራስኩትና እብብት የውስጥ ሽጉጥ ካላለ እንቅልፍ አይወስደውም። የአበሻ ሞግዚቶች ስለ አባቱና እናቱ አሟሟት የነገሩት የሚያስፈራራ ነገር ካምሮ አልወጣ አለ። ተኝቶ ይባንንና ይነቃል። ምንሆን ክስለው ፈራሁ ይለኛል። ሽጉጥ አድርጌ እብብት የስር ይዘውና አይዞህ እኔ እያለሁ አትፍራ ተኛ ስለው ያን ምስኪን እንቅልፍ መልሶ ያሸልበዋል እንቅልፍ ድብን አድርጎ እስኪወስደው ድረስም ራሱን ከክንዴ ላይ አላነሳም ላለማየሁ ያለሁት እኔ ብቻ ነኝ ሦስት ወር ሙሉ በእንዲህ ያለ ችግር ከረምን ይላል አለማየሁ እንግሊዝ አገር ከደረሰ በኋላ ከእንግሊዝ ንግሥት ቪክቶሪያ ጋር ተገናኘ ንግሥቲቱ ላለማየሁ ማንኛውም ጥንቃቄ እንዲደረግለት አዘዙ የፍርሃቱ ነገር ከአእምሮ እንዲጠፋ ሐኪሞች ሁሉ ተባብረው እንዲያድኑት ንግሥት ቪክቶሪያ አዘዙለት። ዛሬ በእንግሊዝ ቤተ መንግሥት በሚገኘው የንግሥት ቪክቶሪያ የዕለት አጭንዳ ወይም ማስታወሻ ደብተራቸው ላይ ንግሥት ቪክቶሪያ ሲጽፉ፣ ምስኪኑ ልጅ አሁንም ፍርሃቱ አልለቀቀውም መቅደላ በተያዘ ጊዜ በዚያ የነበረውን እልቂትና የአባቱን ሞት ስላየ ያ ነገር በአእምሮ ይመጣበታል የሚል ቃል ጽፈዋል። ሕንድ በነበረበት ወቅት የልዑል ዓለማየሁ ትምህርትና የአስተዳደር ሁኔታ በእንግሊዝ ባለሥልጣን ዘንድ የመወያያ አርስ ሆነ። የእንግሊዝ የገንዘብ ሚኒስትር ሮበርት ላው በጊዜው ጠቅላይ ሚኒስትር ለነበሩት ግላድስተን በጻፉት ደብዳቤ ልዑል ዓለማየሁን በሞግዚትነት የተረከቡት ሻምበል ስፒዲና ሚስቱ ሳይሆኑ የእንግሊዝ ሕዝብ ነው። ስለ ዓለማየሁ ቴዎድሮስ ሕይወት መንግሥታችን ዘላቂ መፍትሄ መሻት ያለበት ይመስለኛል። ስለዚህም ልዑል ዓለማየሁን በአስቸኳይ ከህንድ በማስመጣት እዚሁ እንግሊዝ ሀገር የህዝብ ትምህርት ቤት እንዲገባ ሊደረግ ይገባል። ልዑሉ እንደ ህንድ ባለ በሽታ፣ ድንቁርና፣ ኋላቀርነት የፍጥኝ ባሰረው ህብረተሰብ መካከል ማቆየቱ ተገቢ አይመስለኝም። ለጠቅላይ ሚኒስትሩ ስለ ተጻፈው ደብዳቤ የሰሙት ንግሥት ቪክቶሪያ ለትምህርቱ የሚከፈለው ገንዘብ አሳስቦት ከሆነ ራሳቸው ከጋዝናቸው አውጥተው እንደሚከፍሉ በመግለጽ ገንዘብ ሚኒስትሩ ዓለማየሁን ከካፒቴን ስፒዲ ቤተሰብ ለመነጠል ያቀረበውን ሀሳብ ተቃወሙ። የካፒቴን ስፒዲ ባለቤትም ስለ ልዑል ዓለማየሁ ስጽፍ እጅግ ትሑት ለስላሳ፣ እንዲሁም ነገሮችን በአትኩሮት የሚከታተል ሸጋ ልጅ ነው፣ ነገር ግን ከሀገር ርቀን ወደ ተለያዩ ሀገራት በተጓዝን ቁጥር ሁልጊዜ ከሚላመዳቸው ሰዎችና አካባቢ እየተነጠለ ጭምትና ብቸኝነት የሚያጠቃው እንዳይሆን እሰጋለሁ ብላ ነበር የሚሰማትን የገለጸችው። ካፒቴን ስፒዲ በበኩሉ ለንግስት ቪክቶሪያ በጻፈው ደብዳቤ ልዑል ዓለማየሁ በመልካም ጤንነት ላይ እንደሚገኝ ነገር ግን ዓለማየሁን ለማስተማር ጥሩ ትምህርት ቤት ማግኘት አለመቻሉን፣ ምናልባትም ንግሥቲቱ ፈቃዳቸው ከሆነ እሱ ወደ እንግሊዝ አገር ተመልሶ ዓለማየሁ ቴዎድሮስን በቅርብ እየተከታተለና እያስተማር እንዲኖር በመንግሥት ላይ ግፊት እንዲያደርጉ ጠይቋቸው ነበር። ጉዳዩ በዚህ ላይ እያለ በ1871 መጀመሪያ ላይ ካፕቴን ስፒዲ ከህንድ ወደ ሌላዋ የእንግሊዝ ቅኝ ግዛት ማሌዥያ ፔናን ከተማ ተዘውሮ እንዲሠራ ታዘዘ። ይህንን አጋጣሚ በመጠቀም ልጅ ዓለማየሁ ቴዎድሮስ ወደ እንግሊዝ እንዲመጣ ተደርጎ ቻልታም የተባለ አዳሪ ትምህርት ቤት አስገቡት። ዓለማየሁ በዚህ ዓመት በሕይወቱ ደስተኛ ባለመሆኑ ንግሥት ቪክቶሪያ በተደጋጋሚ ወደ ለንደን እያስመጡ እንዲበረታ ከሚሰማው የብቸኝነት ስሜት ውስጥ እንዲወጣ እንዲዝናናና እንዲጎብዝ ይመክሩት፣ ያጫወቱት ነበር። ቀስ በቀስም ስሜቱና መንፈሱ እየደከመ ብቸኛና ጭምት እየሆነ በትምህርት ቤቱ የሚሰጠውን የቤት ሥራ ለመሥራት ምንም ፍላጎት የሌለው ሆነ። ብዙውን የትምህርት ክፍለ ጊዜ አልጋ ውስጥ ተኝቶ ከካፒቴን ስፒዲ የተበረከተለትንና ኮሜድኖ ላይ ያስቀመጣትን ኮፍያ እያየ በሐሳብ ጭልጥ ብሎ ይሄዳል። ቀስ በቀስም መንፈሱ እየተረበሸና ከሰው ጋር ለመገናኘት ያለመፈለግ ባሕሪ ያሳይ ጀመር። ንግሥት ቪክቶሪያ በእነዚያ ጊዜያት አካባቢውን ቢቀይር ጥሩ ነው በሚል ከብራይተን ወደ ራግቢ እንዲሄድና በዚያ የሚገኝ አዳሪ ትምህርት ቤት እንዲማር አደረጉ። ቢሆንም ግን ዓለማየሁ ከተጠናወተ የብቸኝነትና የናፍቆት ባህር ውስጥ ሊያወጡት አልቻሉ። አንዳንድ ጊዜ አያቱ ብዙ ሺህ ማይል ርቆ ከሚገኘው የትውልድ ሀገሩ ኢትዮጵያ የጻፉት ደብዳቤ ደርሰዋል። እጅግ የምወደው ውድ ልጄ ከተለያየንበት ቀንና ሰዓት ጀምሮ እንደምናለልኝ ለምንድን ነው ደብዳቤ የማጽፍልኝ? የሀገራችን ሕዝብ ከመቼውም በላይ የሚፈልገው ትምህርትህን ጨርሰህ በቶሎ እንድትመለስና ከቀሰምከው ስልጣን እንድታካፍላቸው ነው። ስለዚህ በርትተህ ተማራ አደራ፣ ይሉት ነበር በደብዳቤያቸው። ንግሥት ቪክቶሪያ የዓለማየሁን ሁኔታ ይቆጣጠሩ ስለነበር ስፒዲ የወሰደው ብዙ ጊዜ ከንግሥቲቱ ጋር ይገናኛል። ልጁን እንዳይጎዳውም በስፒዲ ላይ ልዩ ተቆጣጣሪ ያቋቁመበታል። ሐምሌ አስር ቀን ንግሥት ቪክቶሪያ አለማየሁን ባነጋገሩበት ጊዜ ንግሥቲቱ በዕለት ሁኔታ መመዝገቢያ ደብተራቸው ላይ ስለ አለማየሁ ከጻፉት፣ ጨዋና ውብ ልጅ ነው የሰጠውትን ሁሉ ኬክ በላ፣ የምሰጠውንም ኬኮች ደስ እያለው በፈገግታ እየተቀበለኝ በላ የሚል አረፍተ ነገር አለበት። ጁላይ 25 ቀን ደግሞ ንግሥቲቱ በዕለት ሁኔታ ደብተራቸው ላይ ዛሬ ከዓለማየሁ ጋር አብረን ምሳበላን። ዓለማየሁ ከእኔ ዘንድ የሚመጣው የአገሩን ያበሻ ልብስ ለብሶና ከአገሩ የተያዙለትን ጌጣጌጦች አጊጦ ነው። ምሳ በልተን ከጨረስን በኋላ ለዚህ ለተከበረ ትንሽ ልጅ በእጁ ላይ ሰዓት አሰርኩለት፣ በወገቡም ላይ የወርቅ ሰንሰለት አስታጠቅኩት ብለው ጽፈዋል። ዓለማየሁ ከንግሥት ቪክቶሪያ ጋር ተወዳጅቷል። በዓለማየሁ ሰበብ ስፒዲም የንግሥት ባለሟል ሆኗል። ብዙ ጊዜም ንግሥት ቪክቶሪያ ለዚህ እናት ለሌለው ሕፃን እናቱ እኔ ነኝ እያሉ ይናገራሉ። ስለ ትምህርቱ ይጠይቁታል፣ ስለ ጤንነቱ ያጫውቱታል። ዓለማየሁ በቤተ መንግሥት ታላቅ የብስኩት ግብዣ እየተደረገለት ከሉላንና ልዕልታት ልጆች ጋር ሲጫወት ቢውልም አምኖት የሄደውን ስፒዲን አይረሳም። ግብዣ ላይ ስፒዲ ከሌለ አይበላም። መብላት ቀርቶ ከስፒዲ ተለይቶ ከቤተ መንግሥት አይገባም። በጨዋታ ቦታ ስፒዲ ቁጭ ካላለ አለማየሁ አይጫወትም። ያለ ስፒዲ ምንም ነገር አያደርግም። ስፒዲ ወታደር ነው። የወታደር ድልድሉ ደግሞ ሕንድ ነው። በሥራው ላይ ባለመገኘቱ ደብዳቤ ጻፍለት ጀመር። ስፒዲ ጥቅምት አስር ቀን ለሕንድ ዋና አዛዥ ደብዳቤ ጻፈ። በጻፈውም ደብዳቤ እርግጥ ልጁ ጤነኛ ነው። በባህር ዳር እየተዘዋወረ ከባሕር የሚነሳውን አየር መቀበልና በባሕሩ ውስጥ መንጨዋረቅ ይወዳል። በሥራዬም ላይ ያልተገኘሁት ልጁን ውሃ መዋኘት እያስተማርኩ ነኝ። ልጁ አሁን እየተላመደ ሂዷል። ማፈርና መሽኮር መሙን ትቷል። ትቷል በሱ ዕድሜ ካሉ ልጆች ሁሉ የተለየ ጨዋ ልጅ ነው። በእንግሊዝኛ ችሎታውም ገፍቷል በማለት ሪፖርት አቀረበም። ስፒዲ ላለማየው ሕይወቱን ሰጥቷል። ስፒዲና አለማየው የሚበሉት አብረው ነው፣ የሚተኙትም አብረው ነው። አለማየው የስፒድን ክንድ ካልተንተራሰ እንቅልፍ አይወስደውም። ስፒዲም ካለማየው መለየት አይፈልግም፣ ግን ሥራው የወታደር ስለሆነ የወታደር ግዴታው መፈጸም አለበት። ስፒዲ ሚስት ስለሌለው ዓለማየውን የሚያሳድገው ብቻውን ነው። እንዲህ አይነቱን ኑሮ የማያዝ የማያዝያልቅ በመሆኑ ስፒዲ ሚስት ለማግባት ወሰነ። ዓለማየውን እንደ ልጇ አድርጋ የምታሳድግ ሚስት የትገኛለች ይል ጀመር። ልጅ የሌላትና ልጅ የምትወድ ባልቴት ያፈላልግ ጀመር። ወይዘሮ ኮታም ተገኘችና ከእሷ ጋር ተጋባ። ኮታም ከዓለማየው ጋር ተላመዱ፣ እንደምትወደው ዓለማየሁም ወደዳት። ዓለማየሁ ከወይዘሮ ኮታም ጋር ብቻ ሳይሆን ከወይዘሮ ኮታ እናት ጋር ተዋደደ። ታኅሣሥ 26 ቀን ንግሥት ቪክቶሪያ በእለት ማስታወሻ ደብዳቤያቸው ዛሬ ምሳ ከመብላታችን በፊት ዓለማየሁ መጥቶ ነበር፣ ዓለማየሁ ደህና ሆኗል፣ ቁመቱም ዳድጓል ብለው ጽፈዋል። ዓለማየሁ ከስፒዲ የሚለይበት ቀን ደረሰ። ስፒዲ ለሁለት ዓመት ብቻ ከዓለማየሁ ጋር እንዲሆን የተወሰነው ቀንም ደረሰ። የተወሰነው ጊዜ ከመድረሱ በፊት በየካቲት ወር 1871 ስፒዲ ሪፖርት አቀረበ። በሪፖርቱም በሚመጣው መያዝያ ወር የዓለማየሁ ዕድሜ 10 ዓመት ይሆናል። አሁን የዓለማየሁ ቁመት አራት ጫማ ከስድስት ኢንች ሆኗል። ጨዋታ ይወዳል። በተለይ ከእንስሳት ጋር መዋልን ያፈቅራል። ዓለማየሁ ደብተሮቹን ከማዝረክረኩ ሌላ በጥሩ ሁኔታ አድጓል። በዓለማችን ካሉ ጥሩ ልጅ ዓለማየሁ ነው። ዓለማየሁ ልባችንን የሚነካ ልጅ ነው። ስለ ወላጆቻችን ይጠይቀንና ወላጆች እንደሌሉን ስንነግረው እኔም ወላጆች ስለሌሉኝ እኩል ነን ይልና ኩራት ይሰማዋል። የዚህ የህንድ አገር ኑሯችን ለዓለማየሁ አልተመቸውም ምክንያቱም ደህና ትምህርት ቤት ስለሌለ ነው የሚል ሪፖርት አሳለፈ። የእንግሊዝ መንግሥት ዓለማየሁ ከስፒዲ ሞግዚትነት ስር ወጥቶ በመንግሥት ቁጥጥር እንዲሆን ወሰነ። በ1863 ዓ ም ስፒዲ ወደ ፒናንግ እንዲዛወር ሲታዘዝ ዓለማየሁ ወደ እንግሊዝ ሀገር እንዲመለስ ተወሰነ። ዓለማየሁ አለቀሰ። ስፒዲ አንገት ላይ ተጠምጥሞ አባት ያንተነህ ያላንተ መኖር አልችልም፣ እባክህ ካንተ አትለየኝ፣ ወደምትሄድበት ሁሉ አብሬህ ልሂድ፣ ያለዚያ እሞት ባሃለሁ አለው። በዚህ ንግግር ልቡ የተነካው ስፒዲ ከዓለማየሁ ላለመለየት ደብዳቤ ጻፈ። የስፒዲ ማመልከቻ ከተጠና በኋላ የሲንጋፑር ገዥ የነበሩትን ሎርድ ኮምቢ በኮሚቴው ስም የሚከተለውን ውሳኔ አሳለፉ። ካፒቴን ስፒዲና ዓለማየሁ አምረው ሆነው አይተናቸዋል። ካፒቴን ስፒዲ ለዓለማየሁ እንደ አባቱ ነው። ካፒቴን ስፒዲ ልጅ ስለሌለው ሚስቱም እሱም ዓለማየሁን እንደ ልጃቸው ያዩታል። የካፒቴን ስፒዲ ሚስት ከእንግሊዝ አገር ሆና ለዓለማየሁ በቂ ጥንቃቄ ማድረግ ስለምትችል ካፒቴን ስፒድ ወደ ተዛወረበት አገር እንዲሄድና ዓለማየሁ ወደ እንግሊዝ አገር እንዲመለስ ይሁን አሉ። በዚህም ብዙ ክርክር ተነሳ። የዓለማየሁ የመከራ ዘመን ተጀመረ። ካፒቴን ስፒዲና ሚስቱ ዓለማየሁን ላለመስጠት ሙግት ጀመሩ። መሟገቻ አንደበትና እውቀት የሌለው ዓለማየሁም ከካፒቴን ስፒዲ ላለመለየት በእንባው ተቃወመ። የስፒዲን እናት አቅፎ እየያዘም አባ አባዬ እባክህ ከአንታት ለየኝ እባክህ አብረን እንሆን ይለው ጀመር። የስፒዲ ሚስትም የንግስት ቪክቶሪያ የግቢ የግቢ ሚኒስትር ለሆኑት ለሰር ጆን ኮዌል ደብዳቤ ጻፈች። ከልጁ ጋር ለመለየት የተወሰነው ውሳኔ ከፍተኛ ሐዘን አሳድሮብናል። በየቀኑ የየቀኑ ሁኔታ የሚከታተሉና ከሚወዱት ፍቅረኛቸው የተለያዩ ሰዎች ብቻ ይህን ነገር ያውቁታል። ለዓለማየሁ ጥቅም ነው የሚወሰደው ከተባለ የምንናገረው የለም። ነገር ግን ይህ ነገር እጅግ በጣም አጠራጣሪ ነው ብላ ጻፈች። በመቃብሩ ላይም ንግሥት ቪክቶሪያ ባይተዋር እንደ ነበር ባይተዋር ሆኖ ሞተ የሚል በመዳብ የተቀረጸ የመታሰቢያ ጽሑፍ እንዲለጠፍ አደረጉ። ይህ ከሆነ ከብዙ ዓመታት በኋላ በ1924 ዓ ም አልጋውራሽ ተፈሪ መኮንን ለንደንን በጎበኙበት ወቅት በዚህ ሐውልት ላይ ልዑል ዓለማየሁ ቴዎድሮስ የሚል ጽሑፍ በአማርኛ ቋንቋ እንዲጨመርበት አደረጉ። ከልዑል ሞት በኋላ ካፕቴን ስፒዲና ሚስቱ ኮርኔዮሌ ስፒዲ ለዓለማየሁ ቴዎድሮስ የሰጠውንና እስኪሞት ድረስ ከእጁና ካጠገቡ ያልተለየችው ኮፍያ እንዲመለስላቸው ጠይቀው ለልዑሉ ልጃቸው መታሰቢያ ያደረጉት። ካፒቴን ስፒዲ እስከሞቱ ድረስ ጺሙን ላለመቆረጥ ቃል ገብቶ ቀሪውን የሕይወት ዘመኑን ከልጁ ዓለማየሁ ቴዎድሮስ ጋር የነበረውን መልካም ጊዜ እያሰላሰለ መኖር ቀጠለ። ከጥቂት ዓመታት በኋላም ከባለቤቱ ጋር በመሆን አቢሲኒያ ኢንተርትመንት የተባለ ድርጅት ከፍቶ በኢትዮጵያ በነበረ ጊዜ የተመለከታቸውንና ያጠናቸውን የሰርግ የቀብር የለቅሶ እንዲሁም የተለያዩ ማህበራዊ ቁርኝት የፈጠራቸውን ወግና ስርዓቶች በመላዋ እንግሊዝ የተዘዋወረ በቲያትር መልክ ማሳየት ቀጠለ። ይህንን ትዕይንት በሚሰራበት ወቅት በድምፁ ብቻ የኢትዮጵያ የሙዚቃ መሳሪያዎች የሚያወጧቸውን ድምጾች አስመስሎ በመጫወት ጭምር ነበር ተመልካቹን የሚያዝናን ነው። በዚህም የተነሳ ካፒቴን ስፒዲ በርካታ ተመልካቾችና አድናቂዎችን ለማግኘት ቻለ። ለመጨረሻ ጊዜ በቪካሬጅ የአትክልት ስፍራ በተዘጋጀ አንድ ዝግጅት ላይ በመገኘት ለግማሽ ሰዓት ያህል ስለ ኢትዮጵያዊ ንጉሥ አጼ ቴዎድሮስ ታሪክን ሲተርክ እንደ እርሳቸው እያስመሰለ ሲተወን ከቆየ በኋላ እግሩ ላይ ሕመም እየተሰማው መሆኑን ገልጾ ቁጭ ብሎ ትዕይንቱን መስራት እንዲፈቀድለት ተመልካቹን ጠየቀ። የተመልካቹን ይሁንታን አግኝቶ ለግማሽ ለግማሽ ሰዓት ያህል ቁጭ ብሎ ዝግጅቱን አቅርቦ ጨረሰ። ወደ ቤቱም ሄደ። ይህ በሆነ በአራተኛው ቀን ኦገስት አምስት ቀን 1910 ዓ ም ከዚህ ዓለም በሞት ተለየ።